ዳኒ ከባድ ውሳኔ ወሰነ። መሞትም ታለብኝ ገድዬ ሞት አለው በማለትም እቅዱን አሳካ። የመጀመሪያው በፍቅረኛ የበዳጊ አልደራደርም፣ ስለዚህ እሷን አጥቼ መኖር አልችልም የሚል አላማም ስለነበረው ዛሬ እንግዲህ ኻሊብን ትልቅ ጉዳት አደረሰበት። የኻሊብ ጉዳት መድረስ በጣም ያሳሰባቸው አባቱ እና እንዲሁም ደግሞ ትሁት፣ ሲቀጥል ደግሞ ዳጊ በጣም በዳኒ እየተናደዱበት ይገኛሉ። እጅግ በጣም ያሳዝናል። ዳኒ እሷን አጥቼ በህይወት ከምኖር ግድይም ሆነ ሙቼ ብገላገል ይሻለኛል ብሎም ወሰነ። አሁን እ ኻሊብ ላይ ያደረሰው ጉዳት ትልቅ ከባድ ችግር ፈጥሮበታል። የኻሊብ ወይም ደግሞ የዳጊ አብሮነት በጣም ያናደደው ዳኒ አሁንም መጥፎ ስራውን ቀጥሎበታል። አሁንም እራሱ ሆስፒታል ሆኖ መጨረስ አለብኝ እያለም እየታገለ ይገኛል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መተናል። እንግዲህ ዛሬ በጣም በጣም በሚያሳዝን ሁኔታ ዳኒ በጣም አሰቃቂ ጉዳት ኻሊብ ላይ አድርሶበታል። የዳኒ ወደፊት እጣፈንተው ምንድን ነው የሚለውንም አብረን የምናየው ይሆናል። ኻሊብ እንግዲህ ዛሬ ባልጠበቀውና ባላስበው ሁኔታ እንዳይሆን አድርጎ ጉዳት ያደረሰበት ዳኒ አሁን ማንም ሰው ከዚህ በኋላ ሊያስቆመኝ አይችልም፣ ምክንያቱም ዳጊን ልታሳጡ ከተነሳችሁ ማንኛችሁንም አልተውም እስከ መጨረሻው እጋፈጣቸዋለሁ፣ ለምን አባባ አይሆንም በማለትም ዳኒ እንግዲህ ቆርጦ ተነስቷል። ምክንያቱም ዳጊን ለማኖር ሲል ነው እዚህ ሁሉ ጣጣ ውስጥ የገባው። እናም አባባም እንዴት እንደዚህ ታደርጋለህ? አሳድግህ አብሬ የበላሁትን በልተህ ለአንተ ያለ ፍቅር ከልጅ የተለየ አልነበረም ቢላ ቢሉትም እሱ ግን እያታለልከኝ ነው። ስለዚህ ማንም ሰው እንዳታለለኝ አልፈቅድለትም፣ በማለትም ኻሊብን አሁንም ለመጨረስ ይፈልጋል። ሌላው አሁን በዚህ ችግር ተደናግጣ ወይም ደግሞ ነገሮች ጭልምልም ያሉባት ቲና ምን እያሰበች ነው? ቲና ወደፊትስ ምንድን ነው የምታደርገው? አሁንም ጉዳት ታደርሳለች ወይስ ደግሞ አርፋ ትቀመጣለች? ይህ ሁሉ መከራ በእኔ ነው ብላ ጥፋቷን አምና ትቀበላለች? የሚለው ነገር ቲና በምንም ነገር መሸነፍ አትፈልግም። አሁን ይበልጥ ለዳኒ ፍቅረኛ ያላት ጥላቻ እየገነነና እየገዘፈ መጥቷል። እሷ ወደ ህይወታችን መታ ነው ይህ ሁሉ ነገር ያሳጣችን ብላም ታምናለች። ዳጊ እንግዲህ በቃ ምን ማድረግ እንዳለባት ግራ ተጋብታለች። እንዴት ይሄን ሊያደርግ ይችላል? ምክንያቱ ምንድን ነው? እያለችም እየተናደደችና በዳኒ እያዘነች ትገኛለች። ግን ምንም ዋጋ የለውም። የተፈጠረው ነገር ሁሉ ለእሷ ድንገተኛ ነገር ነው። አላሰበችውም፣ አላቀደችውም። ይህን ነገር ዳጊ ያደርጋል ብላም ዳኒ ያደርጋል ብላም ልታስባልቻለችም። ዳጊ አሁን በ በጣም ስሜታዊ ሆና ምን አይነት አስመሳይ ሰው ጋር ነበረ የተጣመርኩት ፈጣሪ ሆይ ምንህን አሰማኸኝ እያለችም በጣም እየተናደደች ትገኛለች ትሁት እንግዲህ በምትችለው አቅም ቲናን እየተጋፍጠቻ ትገኛለች ቲና አሁን ሁሉንም የቤቱን ሰው እጨርሳለሁ እኔን ማንም አያታልለኝም በማለት ያዙ ይልቀቁኝ እያለች ብትገኝም ግን ምንም ልታመጣው የቻለችው ነገር የለም ምክንያቱም ዳኒ እያደረገ ያለው ነገር አሁን ለማንኛቸውም የሚመለስ አይደለም። ዳኒ እያታለላት እንደሆነም ሁሉን ነገር አወቀች። ቲና አሁን ጦርነቱ እርስ በርሳቸው እዛው ሁለቱ ስተት ሲሰሩ የነበሩት እሷም ኻሊብን ስትጎዳና በኻሊብ ላይ እንደፈለገች ከዳኒ ጋር ስትጋደም የነበረችው ቲና አሁን ከዳኒ ጋር ያላትን ጦርነት አጠናክራለች። ዳኒ ደግሞ በእሷ ምክንያት ነው ፍቅረኛ ያላጣት የቻልኩት የትም ቦታ እየሄደች እየተንዘላዘለች፣ ስለዚህ ኻሊብን ስጨርስ የቀጣዋ ደግሞ ቲናናት የምትሆነው ቲናን ከዝቻ ለማሰናበታለሁ እያለ ብዙ ነገር እያደረገ ይገኛል። አሁን ልታስቆመው ያልቻለችው ዳጊ ምን ማድረግ እንዳለባት ግራ ተጋብታለች። እንደህም በማለት ትሁትን ጠይቀቻት። ትሁቴ፣ እዚህ ቤት ያለ ነገር ምንም ነገር እየተዋጠልኝ አይደለም፣ ተወሳስቦብኛል። እባክሽን፣ የምታውቂውን ነገር በሙሉ ንገሪኝና ሞትና ሽረቴን ልወቀው፣ እባክሽ፣ ልለምንሽ፣ ትሁቴ፣ እባክሽን አለቻት። ከዚህ በላይ ምን ታውቂያለሽ? ምን በቃ የተደበቀው ነገር በሙሉ ወጥቷል፣ አለቻት። ትሁትም እባክሽን ይበልጥ አብራር ተሽንገሪ፣ በቃ ለእኔ ሊገባኝ አልቻለም አለጃት። ይኸውልሽ የአንቺ ፍቅረኛ ዳኒ የሚያደርገው ነገር ከባድ ነበር። ቲናን አፈቀርኩሽ በማለት ቲና ደግሞ እሱንም አፈቀርኩ በማለት የእናባባን ቤት በስሟ አዙራ እናባባን አስወጥታ እሷና ዳኒ አብረው እንድኖሩ ነበር አላማዋ። ዳኒ ደግሞ ቲና በሷ ስም ከሆነ ከቲና ቤቱን በራሱ ስም አዙሮ አንቺን ለማኖር ነበር አላማው። ስለዚህ የሁለቱም እንዲሁ መናቀርቱ ከሸፈባቸው እንጂ አሁን ግን ሚስኪኑን ካሊብን ጉዳት አደረሰበት። ይህ አውሬ ፍቅረኛ ሻለቻት። ዳጊ ይህን ስትሰማ ራሷን ስታ ወደቀች። ምንም አልጠበቀችውም። ለካ ከዛም በስንት መከራ ትሁት በላያ ላይ ውሃ በማፍሰስና እንዲሁም ደግሞ ብዙ ነገር ብዙ በማድረጓ ከብዙ ጊዜ በኋላ ራሷን አወቀች ዳጊ ቀጠለች ጥያቄዋን እውነትሽ ነው ትሁቴ ምንም የተሳሳሽው ወይም ደግሞ የደበቅሽ ከዚህ ሌላ የለም አለቻት እንግዲህ ማየት ማመን ነው አሁን እየተጫረሱ ያሉት እውነታው ይሄ ስለሆነ ነው እውነቱን ነው የነገርኩሽ ዳጌ አለቻት ከዛም እኮ ይህንን ነበረ ዓላማ ይሳካል የቤት ኑሮኝ የራስሽን ህይወት እንድትኖሪ አደርግሻለሁ ሲለኝ የነበረው አለቻት አው ይህን ነበር ውዱ ፍቅረኛሽ በህል ማለም ሲያልም የኖረው ስለዚህ ግን የማንኛቸውም አላማና ሀሳብ አልተሳካላቸውም እኔ የተናደድኩትና ያሳስበኝ ነገር ኻሊብ እዚህ ጉዳት ላይ መድረሱ ነው። የዳኒ የጉዳት ሰለባ መሆኑ ነው በጣም የተሰማኝ ሌላው ነገር። እዳው ገብስ ነው አለች። እንደምንም ብዬ ኻሊብን አድነዋለሁ፣ ዳጌ እንግዲህ እውነታው ይሄ ነው። በቃ እውነታውን ንገርኛልኩሽ ማመን አለማመን ያንቺ ጉዳይ ነው አለች አትሁት ይህንን እየተነጋገሩ ባሉበት ሰዓት እብሬታዊ ሆና ዘላ መካከላቸው የገባችው ቲና አሁንም ትልቅ ነገር አበላሸች። ከዛም ምን አባሽ እያደረግሽ ነው አንች ደካ ከዝቼ ከወፍ ዘራሽ ጋር ሆነሽ ነው ባሌን አሳልፈሽ የሰጠሽው? አለችና እና ትሁትን ዘላ ነቀቻ ቲና። ከዛም ዳጊ አሁን ማን ነው ወፍ ዘራሽ ባሏን እቤት አስተኝታ እንደፈለገች የምትሄድ ሴት ስርዓት የለለሽ ልቀቂያት፣ በማለትም ያዘቻት። ሁለቱም ተናነቁ። ቀጠለችና እሷን ስታስለቀቃት፣ ትሁት አሁን የቲናን ጸጉር ይዛ ገተተቻት። ሌላው ነገር አባባ እንግዲህ ልጃቸው እንደዚህ በመሆኑ አንድም ትልቅ ጸጸት ይሰማቸዋል። ልጄን አልጠበኩትም። ይሄ አረመኔ ነጋ የሚያቅደውን ነገር ነው ዛሬ ያንጸባረቀው። ወደፊትስ ምን ማድረግ እንዳለበት እያሰበ እንደው በምን አውቃለሁ ልጄን እኔ ነኝ አልጠበኩትም፣ በማለትም በጸጸት ውስጥ ይገኛሉ። ትሁትና ዳጊም እባክህን አባባ ተረጋጋ፣ አንተ ምንም አላደረክም። ለልጅህ ጥላ ሆነህ ማድረግ ያለብህን ነገር በሙሉ አድርገሃል። ይሄ ደግሞ ፈጣሪ አቅዶትና ፈጣሪ አስቦት የተደረገ ነገር ነው። በቃ እና ዳኒ ምንም እንዳላደረገ አድርገ ቁጥረው ደግሞ ኻሊብ ይነሳል አሁን ወደ ነበረበት ይመለሳል፣ አሉት። እኔ ነኝ ልጄን ጉድ ሰራሁት፣ ከዚህ ካረመኔ አልጠበቅኩትም እዚሁ እቤቴ ጥላት እያሳደግኩና እየተንከባከብኩ ልጄን ጉድ ሰራብኝ አለ። በእርግጥ በተደጋጋሚ ተናግሯል። እኔ ዳጊን አጥቼ በህይወት ከምኖር አጥፍቼ ጠፋለሁ እያለ ብዙ ጊዜ ይዝት ነበር፣ አለች ትሁት። እርሱንስ እኔ ለራሴ በጆሮዬ ብዙ ጊዜ ነግሮኛል። አንድ መሞት አንድ መግደል አንድ ማግኘት እያለም ብዙ ተናግሮኛል። ግን እዚህ ደረጃ ይደርሳል ብዬ አልጠበቅኩም ነበር፣ አሉ አባባ። ስለዚህ ነገሩ እንደባብቃችሁ እንደዚህ ኻሊብ ላይ ጉዳት እንዲደርሱ ያደረጋችሁት እናንተ ናቸው ማለት ነው አባባ። እውነታውን ዝርግፍ አድርጋችሁ ነግራችሁ ብሆን እኔ ራሴ ማስቆም ባለብ መንገድ አስቆመው ነበር፣ አለች ዳጊ። ከዛም ምን ሊሆን ብለሽ ነው? ለሁሉም ጊዜ ያለው። ጊዜው ሲደርስ ቤቱ የቴና እንዳልሆነና እንዲሁም ደግሞ ሁሉንም ነገር ሁለቱም አንድ ቀን እንዳቆ ነበር የፈለግኩት ግን ዳኒ የዋዛ አይደለም። እኔና ኻሊብ ስናወራ ተደብቆ ቤቱ የቴና እንዳልሆነ የፈረምኩላት ዶክሜንት የፎርጅት እንደሆነም በደንብ ሰማና ሁሉን ነገር ቀደመን አሏት። ያሳዝናል። የሰው ልጅ ይሄን ያክል ድብቅነት እንዳለው አላውቅም ነበር። የድብቅነትን ጥግ የሰው ልጅ ክፋትን ጥግ ነው ያሳያችሁኝ። እርግጥ እናንተ ጥፋት ላይ ኖርባችሁ ይችላል፣ ጥፋታችሁን እውነታውን አለመንገራችሁ ነው፣ በማለትም ዳግም ተናደደች። እባክሽን ልጄ፣ አሁን ሰው ያስፈልገናል። እናም ቲና፣ እንዳት ጎዳሽ፣ ራስሽን ጠብቂ። ልጅ ላይ የደረሰው ነገር በቂ ነው፣ ቀላል አይደለም። የማንኛችሁን ችግር እንደምቋቋም አላውቅም። ስለዚህ አንቺ ራስሽን በመጠበቅና እንዲሁም ደግሞ ከኻሊብ ጎን በመሆን ትተባበረኛለሽ አላት አባባ። እርሷም ኻሊብን ደም መስጠትም ካለብኝ ደም ሰጥቼ አድነዋለሁ። ሌላው ነገር ደግሞ ቲና የፈለገችውን ታንጣ። እንኳንም በግልጽ ጥላቴን ያወቅኩኝ ዳግምና ብቻ ያሳዝናል አለች። ቻናልን ሰብሰብ